ሰላም ለእናንተ ይሁን፣ የአጀብ ቱቤስ ሰዎች። ዛሬ ይዘንላችሁ የመጣነው ታሪክ በእርግጥም አጀብ የሚያሰኝ ነው። የሰው ልጅ ለሕይወት ህልውናው ሲል ምን ያህል አስከባድ ውሳኔዎችን ለመወሰን እንደሚገደድ መቼም መገመት ከባድ ነው። ዛሬ ላስቃኛችሁ ታሪክ መነሻ የሆነችው መንደር የሚገርም ስያሜ አላት። የአፍጋኒስታኗ ባለአንድ ኩላሊት መንደር ትባላለች። ይህ መጠሪያ የመጣውም የመንደሯ ነዋሪዎች ለኑሮ ችግር መፍትሔ ለማግኘት ሲሉ የወሰዱት አደገኛ እርምጃ መዘዝ ነው። በአፍጋኒስታን ሄራት ከተማ አቅራቢያ የምትገኘው ሸንሻያ ባዛር የምትባለው እጅ ገጠር መንደር ነዋሪዎቿ ገንዘብ ለማግኘት ሲሉ አንድ ኩላሊታቸውን በህገወጥ መንገድ ለመሸጥ መገደዳቸውን ተከትሎ በዚህ ስያሜ መታወቅ ጀምራለች። ይህ ሁኔታ በአፍጋኒስታን ያለው የኢኮኖሚ ችግር ምን ያህልስ አሳሳቢ ደረጃ ላይ እንደደረሰ የሚያሳይ አሳዛኝ እውነታ ነው። አፍጋኒስታን ለረጅም ጊዜ በጦርነት ስትታመስ የኖረች ሀገር ስትሆን የኢኮኖሚ ሁኔታዋ በእጅጉ የተጎዳ ነው። በተለይ ታሊባን ስልጣን ከተቆጣጠረ በኋላ ኢኮኖሚው የበለጠ በመውደቁ በርካታ አፍጋኒስታውያን ለቤተሰቦቻቸው የሚያቀርቡት ምግብ እስከ ማጣት ደርሰዋል። ነገሮች የከፋባቸው አንዳንድ አካባቢዎች ደግሞ ሰዎች በህይወታቸው ላይ አደገኛ ውሳኔዎችም እስከ መወሰን እንዲደርሱ አድርጓቸዋል። በሽንሻያ ባዛር መንደር የሆነውም ይሄው ነው። የመንደሩ ነዋሪዎች እዳቸውን ለመክፈልና ምግብ ለመግዛት ሲሉ ኩላሊታቸውን በጥቁር ገበያ ላይ በመሸጥ ለመኖር እየታገሉ ይገኛሉ። የመንደሩ በርካታ ነዋሪዎችም አንድ ኩላሊታቸው መሸጣቸው መንደሯ ባለአንድ ኩላሊት መንደር የሚል መጠሪያ እንድታገኝም ምክንያት ሆኗታል። ከእነዚህ ኩላሊታቸው ከሸጡ ነዋሪዎች መካከልም የሰላሳ ሁለት አመት የልጆች አባት ኑርዲን አንዱ ነው። ኑርዲን ለኤፍኤፒ በሰጠው ቃልም ይህንን ያደረግኩት ለልጆች ስል ነው ብለዋል። ሁኖም አሁን ይቆጨዋል። ምክንያቱም ኩላሊቱን ከሸጠ በኋላ ስራ መስራትም ሆነ ከባድ ነገር ማንሳት እንደማይችል ገልጸዋል። በአሁኑ ወቅትም በከፍተኛ ህመም ውስጥ እየኖረው መሆኑም ተናግሯል። አንድ ኩላሊቷን የሸጠችው እናትም ኩላሊቴን በ250 አፍጋን ገንዘብ 2900 የአሜሪካ ዶላር ነው የሸጥኩት ትላለች። ይህንን ማድረጓ ግዴታዋ እንደነበረም ገልጻለች። ምክንያቱም ባለቤቷ ስራ አልነበረውም፣ የሚከፍሉትን ዕዳ እንደነበረባቸው ትናገራለች። የሦስት ልጆች እናት የሆነችው አዚዛ ደግሞ ከዚህ የባሰ አጣብቀኝ ውስጥ ነበረች። ልጆቼ የሚበሉት አጥተው መንገድ ላይ እየለመኑ ነው ትላለች አዚዛ ኩላሊቷንም ባትሸጥ ኑሮ የአንድ ዓመት ሴት ልጇንም ለመሸጥ እንደምትገደድ ተናግራለች። ለዚህም ነው ኩላሊቷን ለመሸጥ የወሰነችው። እነዚህ የሰዎች ምስክርነቶች በአፍጋኒስታን ያለው ችግር ምን ያህል ከባድ ደረጃ ላይ እንደደረሰ በግልጽ ያሳያሉ። በሀገሪቱ ውስጥም ከጠቅላላው ሕዝብ 59 በመቶ የሚሆነው ወይም 24 ሚሊዮን አፍጋኒስታውያን ለረሃብ አደጋ ተጋልጠዋል ተብሏል። ታሊባን ስልጣን ከያዘ ወዲህ ደግሞ ግማሽ ሚሊዮን አፍጋኒስታውያን ከስራ ገበታቸው መፈናቀላቸው ምንጮች ያሳያሉ። በአፍጋኒስታን የምትገኘው ባለአንድ ኩላሊት መንደር ነዋሪዎች ኩላሊታቸው ለመሸጥ መገደዳቸው የሚያሳየው እውነታ እጅግም አሳዛኝ ነው። ይህ ድርጊት ኑሮን ለመግፋትና የቤተሰብን ህይወት ለማቆየት ሲባል የሰው ልጅ እስከምን ድረስስ ሊገፋ እንደሚችል ያመለክታል። እንዲህ ያሉ ከባድና ህይወትን አደጋ ላይ የሚጥሉ ውሳኔዎችን የሚወስኑም እጅግ ከክፉ የኢኮኖሚ ውድቀትና ረሃብ የተነሳ መሆኑን ነው። የሻንሺያ ባዛር መንደር ታሪክ በአፍጋኒስታን ውስጥም በብዙ ሺህ የሚቆጠሩ ቤተሰቦች የገጠማቸው የክፉ ችግር የሚያንጸባርቅ አሳዛኝ ምሳሌ ነው። የአጀብ ቲዩብ ተከታታዮቻችን በዚህ አስደናቂና ልብ በሚነካ ታሪክ ላይ ያላችሁን አስተያየት ኮመንት ላይ አጋሩን። ሰብስክራይብ እና ላይክ በማድረግም የቻናላችን ቤተሰብ ይሁኑ። በሚቀጥለው አጀብ በሚያስብል ታሪክ እስክንገናኝ ቸር ሰንብቱ።